ህዳሴ ግድብ ንጋት ሐይቅ ለሀገራችንም ለተፋሰሱ ሀገራትም ለዘላቂ ልማት እንዲያገለግል የማስተር ፕላን መዘጋጀቱን የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ ተናገሩ። በዚሁ ማስተር ፕላን ላይ ከባለድርሻ አካላት ጋር የውይይት መድረክ እየተካሄደ ነው። ዘጋቢያችን አዲሱ ዳዊት ደግሞ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ይገኛል። አዲሱ እንደምን ቆይተሃል? መረጃዎችን ማድረስ ትችላለህ? አመሰግናለሁ፣ ቤተልሔም አንቺም ተመልካቾችም እንደምንውላችኋል ማለት ትወዳለሁ። እንግዲህ አባይ አሁን ላይ በታላቁ የህዳሴ ግድብ አማካኝነት ለኢትዮጵያውያን ብሎም ደግሞ ለታችኛው የተፋሰሰ ሀገራት ታላቅ ጸጋና ሀብት ሆኗል። እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ ወይም ደግሞ ንጋት ሀይቅ ከ700 ቢሊዮን ሜትር ኪዩብ በላይ ውሃን በመያዝ እንዲሁም ደግሞ በቀን ከ1400 ኪሎ ግራም በላይ አሳ የሚመረትበት በውስጡም ደግሞ ከሰባ በላይ ደሴቶች ያሉበት ግዙፍ ጸጋ ሆኗል ማለት ይቻላል። በቀጣይ ደግሞ እንግዲህ ሀይቁን ተከትለው የሚመሰረቱ ከተሞች ይኖራሉ። እንዲሁም ደግሞ በዛ ዙሪያ የሚገነቡ የሚሰሩ የመሰረተ ልማት ስራዎችም ይኖራሉ። ስለዚህ የሀይቁን ደህንነት በመጠበቅ ዘላቂ የሆነ ጥቅም እንዲሰጥ ለማድረግ የውሃና ኢነርጂ ሚኒስቴር ላለፉት ሁለት አመታት በሀይቁ ዙሪያ የማስተር ፕላን ሲሰራ ቆይቷል። እንግዲህ ባለፈው የህዳሴ ግድቡ መመረቁን በማስመልከትም በዛሬው ዕለት ማስተር ፕላኑን በተመለከተ ከባለድርሻ አካላት ጋር የውይይት መድረክ አዘጋጅቷል ማለት ነው። እንግዲህ በዚህ ውይይት መድረክ ላይ የየሚኒስትር መስሪያ ቤቶች የስራ ኃላፊዎች እንዲሁም ደግሞ የየክልል ተወካዮች፣ በውሃ ዙሪያ ደግሞ ጥናትና ምርምር ያደረጉ አካላትም በዚህ የማስተር ፕላን ላይ ውይይት ላይ እየተሳተፉ ነው የሚገኙት ማለት ነው። እንግዲህ በዚህ ውይይት ላይ የመክፈቻ ንግግር ያደረጉት የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ ናቸው። በተለይ ደግሞ አባይ በዘመናት በትውልዶች መካከል በቁጭት የነበረ ነገር ግን ይህ ትውልድና መንግስት ደግሞ ቁጭቱን ሰብሮ አሁን ላይ በህዳሴው ግድብ አማካኝነት እውን ያደረገው ታላቅ ሀብት ተፈጥሯል ማለት ይቻላል፣ የሚል ሀሳብ ነው ያነሱት። ስለዚህ አሁን ታላቁ የኢትዮጵያ ህዳሴ ግድብ በርካታ ሀብቶች ያሉት ነው። ስለዚህ ይህን ሀብት ደግሞ በስርዓት ለማስተዳደር እና ዘላቂ የሆነ ጥቅም እንዲሰጥ ለማድረግ ማስተር ፕላኑን ሚኒስቴር መስሪያ ቤታችን አዘጋጅቷል የሚል

ለዚህ ማስተር ፕላን እውንም መሆን የተለያዩ መስሪያ ቤቶች ከፍተኛ የሆነ ድርሻ አላቸው። ሁሉም በየዘርፉ የሚመለከተ የሚጠበቅባቸውን ስራ በመስራት ማስተር ፕላኑ ውጤታማ እንዲሆንና ለቀጣይ አመታት ሕዳሴ ግድቡ ደህንነቱ ተጠብቆ የሚሰጠው አገልግሎት እንዲቀጥል የማድረግ ኃላፊነት አለባቸው የሚል ሀሳብ ነው የሰጡት። እንግዲህ ማስተር ፕላኑ ማስተር ፕላኑን ሚኒስትር መስሪያ ቤቱ ሲያዘጋጀው በተለይ ደግሞ የታችኛው ተፋሰስ ሀገራትንም ጥቅም በማይነካ መንገድና የነሱንም ደህንነት በሚያስጠብቅ መንገድ እንዲሆን ጥረት ተደርጓል የሚል ሀሳብ ነው የሰጡት። ስለዚህ ማስተር ፕላኑ በቀጣይ ተግባራዊ እንዲሆን ሁሉም ባለድርሻ አካላት ጥረታቸውን አጠናክረው መቀጠል አለባቸው የሚል ሀሳብ ነው የሰጡት። እንግዲህ ውይይቱ ላይ የተለያዩ ጥናታዊ ጽሁፎችም ቀርበዋል። ከተለያዩ መስሪያ ቤቶች የመጡ ባለሙያዎች ጥናታዊ ጽሁፎችን አቅርበዋል። እንግዲህ አሁን ላይ መድረኩም የቀጠለ ሲሆን በቀጣይ በተነሱ ሀሳቦች ዙሪያ እንዲሁም ደግሞ በፕላኑ ዙሪያ ውይይቶች ተደርገው ሁሉንም የሚያስማማ ሀሳብ እና ውሳኔ ተላልፎ ውይይቱ የሚጠናቀቅ ይሆናል። አጠቃላይ በመድረኩ ላይ የነበሩ ሀሳቦችና የተነሱ ጉዳዮች ይህን ይመስላሉ። በተለይም ዘጋቢያችን አዲሱ ዳዊት ከአዲስ አበባ ላደረስከን መረጃ እናመሰግናለን። መልካም ቀን ይሆንልን።